ትላንት ባለቤቱ እያየሁት ማለት ነው። ባለቤቱ መጣችና ቲጂ ይሄ ነገር ተጽፎልሃል እንደዚህ ተብሎ ተጽፏል አለችው። ድምፅ ሳይዘጋ ምን አለ? ማነው የጻፈ ማነው የጻፈልህ? አሁን የምትናገረው ነ ስትናገር መሰለኝ ተጽፏል፣ ይሄ ተልኳል አለችው። ኮማንዴ ላከው ምናምን አላት። እኔ እንጃ ምናምን ስትለው ዞራል እና ሳያው እየሰመ ግጥም አደረገና አጠፋውና፣ ወጥ አጠፋውና ወጥ ከዛ ተመልሶ መጣ። ተመልሶ መጣና እሺ ዮኒ ማኛን ጥሩልኝ፣ ዮኒ ማኛን ጥሩልኝ። ዮኒ ማኛ የት ነው ያለው? እስካቦኛ እኮ በጣም የሚገርም ነው። እሱ እኮ አማራን ይወዳል። አየህ፣ መደበቅ ያሳጣው እግዚአብሔር፣ መሸሸጊያ ያሳጣው። አሁን ያቺ ብላክ ሜል ስትመጣ ዮኒ ማኛ መጣ፣ ቀብረር ብሎ አልጋው ላይ ተኝቶ መጣ። እህ፣ ሞታ ደህና ነህ አለው። ደህና ነኝ ሞታዬ። ይሄ እንደዚህ አየህ፣ እንትና እንትና ምን ትሲያለ ምናምን። አዎ እኛ እኮ ተናግረናል፣ እንደዚህ ብለናል ምናምን ግን አብረን እንድንቆምልህ። ሰለሞን ባለሐውልቱን አስገባለሁ። ሰሌ የኔ ፍሬንድ አለ የጎንደሩ ሰለሞን ባለሐውልቱን አስገባለሁ። ያ የአክሱም ሐውልት የቆመውን ማለት ነው። እሱን አስገባለሁ እና እሱን አስገባ ና እሱን ይቅርታ ጠይቃል። ሞጣ አማራጭ የለውም። መሆን ጦጣ የሆነችው ማናት ብሪጅ ስቶን ናት? ሰለሞንም ስትከሸክሽ፣ ዮኒ ማኛ ስትከሸክሽ፣ ማንንትን ስትከሸክሽ፣ ስደብ የሚላትን በሙሉ እየሰደበች ምን የሚያደርግ የሚላትን በሙሉ እያደረገች ጊቢ ቁጭ በይ እያላት መከራ ያበላት ሴትዮ ጦጣ ሆነች። ጦጣ እግዚአብሔር ስራው አይ መድኃኔዓለም ስራው አይ መቤቴ ስራዋ አይ ቅዱስ ጊዮርጊስ ስራው አይ ቅድስት አርሴማ ስራዋ። እግዚአብሔር ስራውን ሠራ። ዮኒ ማኛ አስገባው። ሰለሞን ሰለሞን ተጠራ መጣ። ሰለሞን ሲመጣ ደግሞ ትራኩን እየነዳ ያደረገ መጣና፣ ወደ ሲያዙረ ወደ እሺ እየነዳው ነው። ገብቻለሁ አለ። በቃ ሞጣ አለ። አቤት ሰለሞንን ይቅርታ ጠይቀዋል። ከዛ ሰለሞን ገባና፣ ሞጣ ይቅርታ ጠይቀኝ መጀመሪያ ነው የተያዘ ሰው መቼም ጭንቅ ነው እኮ መጀመሪያም እንደዚህ እንደዚህ ብዬ እንደዚህ እንደዚህ ያልኩት እንደዚህ ነው። አረ ለምን አሁን ይቅርታ ጠይቀኝ። ይቅርታ ካልጠየቀኝ ተላልል ምናምን። እሺ በቃ እንደዚህ እንደዚህ ሆኖ እኮ እኔም ይቅር ብያለሁ፣ አንተም እኔ ይቅር ብያለሁ። እኔ ምንም ይቅር የምትለኝ ምንም የሚያረኩ ነገር የለም። እኔ በአባቴ እስላም ነኝ፣ ያው እኔ የነገርኳችሁም ማለት ነው። በእናቴ ደግሞ ክርስቲያን ነኝ። ስለዚህ እኔ በእናቴ አባት ነው የምጠራው፣ እና ሰለሞን የምባለው በእናቴ አባት ነው። ስለዚህ እኔ ምናምን ነው እንዴ? ያው ኦኬ ኦኬ፣ በቃ ይቅር ይቅርታ አድርግልኝ። በቃ እንደሱ ነው አለቀ። ከዚህ በኋላ ጎንደርን ስትሰድብ ባይህ ጎንደርን ስትናገር ባይህ አሳይሃለሁ። አስነካ እሺ፣ ዮኒ ማኛ እገሌን የሚቅርታ ኦኬ፣ ኦኬ በቃ ይቅርታ አድርግልኝ በቃ፣ እንደሱ ነው፣ አለቀ። ከዚህ በኋላ ጎንደርን ስትሰድብ ባይህ፣ ጎንደርን ስትናገር ባይህ፣ አሳያሃለሁ አስነካ እንትልሃለሁ። እሺ፣ እሺ፣ እሺ። እገሌን ይቅርታ ጠይቅ፣ እገሌን ይቅርታ ጠይቅ፣ እገሌን ጠላቶች ላይ እንደዚህ አትጣለኝ። መድኃኒዓለም እኔ ጌታ መቤት ሞጣ፣ ልክ ቤተልሔም ዳኛቸው ቀንዷን ስላት፣ ዮኒ ማኛ የሄዳ፣ አይ አይደለም፣ ማኛው ዮኒ ማኛ ዮኒ ማኛን ቀበርኩት። እኔ ነኝ የሴቶች ሚኒስትር ዮኒ ማኛ ከአማራ ትግል አውጥቼ የሴቶች እርቅ ኮሚሽን ኮሚሽነር ያደረግኩት እኔ ነኝ። ዳኛ ያደረግኩት የተጣሉ ባልና ሚስቶች፣ የተጣሉ ጓደኛ ማቾችን ቁጭ ብሎ የሚዳኝ እከሌ የሞተው እከሌ ገፍትሯት ነው እከሌ እንደዚህ ተጣልተው ነበር ቴክስት አርጋለት ነበር ብሎ የቁጭራ ሰፈር ዳኛ ያደረግኩት እኮ እኔ ነኝ። ቁጭ ብዬ የቀበርኩት ቴዲ ሐዋሳ ቤት የቀበርኩት እኮ እኔ ነኝ። ቤተሌም ዳኛቸው እዛ እሱ ጋር ስትሄድ እሱ እንዲያድናት ነበር። የሆኒ ማኛ ለራሱ መዳኛ የለውም መጋኛ ሆኝበታል። ነው እንትና የተፋውን ላሰ እየወቀጠ ነው ስላሉኝ ነው፣ እኔ ስላልሰማሁት እየወቀጠ ነው ቢለኝ ምንድን ነው የሚለኝ? የአረጌ ቆቱ ጋላ ጸረ አማራ ኮሬ ነገኛ

እንኳን ለስግው ቃል አንድ ፈቃድ እንዳለው ነገር ግን የስጋ ፈቃድ ለመለኮት ፈቃድ ለዘላለም ሲገዛ ይኖራል እያል ቃል የተዋደው የጎሰቁለ ሰውነትን ነው። ቃል የተዋደው ስጋ ስላልተለወጠ አሁንም ያንሳል። ይህ ማለት ምንታዊነትን አስተምረ የምን ፍቅርና ጠባይን አስተምረ ሙስሊሞችን እንኳን ኢየሱስ ክርስቶስ ሰው ነው ነብይ ነው የሚሉትን ጮቤ አስረግጠ ስታበቃ በእመቤታችን ላይ ጥንተ አብሶ አለባት የውርስ ኃጢአት አለባት እያልክ ስታወራ ስትቀደድ የግብፃውያንን ትውከት ወደ እኛ ለማምጣት ስትት ስትላላጥ እያየው ረዳ ፕሮ እያረጋልን ከአክሊለ ጋር ከአኪ ጋር ያላችሁን ነገር እናቃለን አካሉ ጋር ያላችሁን ነገር አቃል ጥብቅ ነገራችሁን እናቃለን ከቻልክ አቁም ካልቻልክ ደግሞ ለመጋፈጥ ተዘጋጅ በሃይማኖቴ ድርድር አላውቅም አንተ በእግዚአብሔር እጅ የተያዝክ ነህ። አንተ በእግዚአብሔር እጅ የተያዝክ ነህ። እግዚአብሔር ታምራት የሰራልህ ሰው ነህ። አንተ እግዚአብሔር ከስንት ነገር ያዳነህ ሰው ነህ እና በዚህ ጊዜ ደግሞ የቤተክርስቲያኒቷ ቁስል ህመም መሆን የለብህም። የግብፅ አሽከርነታችሁን እዛ አቁሙት። እና ፔንጤ ስለሰደበኝ እንትን የሚለኝ ነገር የለም። ይሄው ነው። እህቱም አለች ይላሉ ቀንደኛ መናፍቅ ናት፣ ነው ይላሉ። የማንህት እንደሆነች የማንህት ናት። ቴዎሎጂ ማስተርስ የተማረች ማን ናት? ንገርኝ፣ ንገርኝ። የማንህት ቶሎበ የቤተሰብ ስራ ነው እንዴ? እሺ በሰፊው እንመጣበታለን። ችግር የለም። ኦኬ፣ እመጣበታለን በሰፊው እመጣበታለሁ። ይሄን ሲስተም ይሄንን ድር እንበጣጥሰዋለን። ማህበረ ቅዱሳን እጃችሁ ካለበት ይበጣጠሳል። እነ ዶክተር ያደርጋል። እዚህ ውስጥ እጃችሁ ካለ ይበጣጠሳል። እግዚአብሔር ይበቀልሃል። የው እኔ እኔ ዘመዴ ነኝ። የጋራ ወዳጅ አለን። የጋራ ወንድም አለኝ። የጋራ ቤተሰብ አለን። የጋራ ነገር አለን። እመጣበታለሁ በሰፊው። ስምህን ግን አድስ። የኢትዮጵያን ቤተ ክርስቲያን በዚህ መልኩ ማፍረስ አትችሉም፣ አትችሉም። ጨርሻል። አሁን ወደ ሌላው አጀንዳችን እንገባለሁ። ራሱ ራሱ እሸቱን የጠየቀው ጓደኛዬ ነው ያለው። እስላም ወጥቶ የእኛም ሼኮች የተናገሩት ትክክል አይደለም። በክርስትና ላይ እኔና እሸቱ እንዲነበርን እኔና እሸቱ አንድ አልጋ ላይ ነበር ምንተኛው እኔና እሸቱ አላለም። ይህን ሆዱን የሚመራው ሆዱ የሚመራው ሰብስክራይበርስ ሸቃይ ያውም እውቅና ቢያገኝ በኦርቶዶክስ ሃይማኖት ገንዘብ ቢያገኝ በኦርቶዶክስ ኮሚሽን ቢያገኝ በኦርቶዶክስ ለገዳም ቢያሰባስብ ለአሜሪካ ቢያሰባስብ ለእንግሊዝ ቢያሰባስብ ከእርሱን ወዱን ሞልታ የያዘች ኦርቶዶክሳዊት ቤተ ክርስቲያን ናት አናውቅም እንዴ የአሜሪካው ገዳም ሲሰበሰብ አንድ ሚሊየን ብር ከላ የሰጠች የተባለው የተሰጠ ብር ነው እንዴ በምን እንደመጣ እናውቅም እንዴት እንደተመለሰ እናውቅም ጥቁሯን ባየ አስጀምረው ሌላው ማኑ አስነክተው ገንዘብ እንዴት እንደሚወጣ አናውቅም፣ አልሰማነውም፣ አላየነውም፣ ባለቤቶቹን አልጠየቅንም ነው በብድር የተቀበሉትን ገንዘብ እነሸቱ እንዲያረጉ እንደዚህ አደረጉ ብለው ፖለቲካ የሚሰራላቸውን አናውቅም፣ ያለውን ኮተት አናውቅም። ሰው በቤተ ክርስቲያን በልጽጎ ሰው በዚህ ቤተ ክርስቲያን በዚህ ሃይማኖት በልጽጎ እስላም ነው ሰብስክራይብ አድርጎ የሚከተለው እስላም ነው እንዴ? ውሃቢ ነው እንዴ? አይደለም። ይሄው ገታታ ኦርቶዶክሳዊ ነው። ይኸው ነው የሚያሳድገው። እሸቱን ያሳወቀችው ቤተ ክርስቲያኒቷ ናት እንጂ እሸቱ ቤተ ክርስቲያኒቷን አሳውቋል እንዴ? እሸቱ በቤተ ክርስቲያኒቷ ስም ለምኖ ልጆቹን ያሳድጋል። በቤተ ክርስቲያኑ ስም ታውቆ በዛ ክሬዲት፣ በሌላ ስራዎቹ ተወዶ ትዳሩን ይመራል እንጂ ቤተ ክርስቲያን በእሸቱ ነው እንደ የቆመችው። ዝም ማለት እኮ የአባት ነው፣ ካድሬነት ነው ይሄ። አማራ እየታረደ አሜሪካ ውስጥ በዶላር ገዳምን ስራ ያውም ካሊፎርኒያ ውስጥ ያውም በረሃ ውስጥ አማራ እንዳይረዳ። እነዚህ የወያኔ የኢህአዲግ የኦሆዴድ የካድሬዎች ናቸው። እነዚህ ካድሬ የካድሬ ስራ የሚሰሩ ናቸው። መዘርዘር እንችላለን። አንዳንዴ እኮ ግፍጥ ስንል እኮ ብዙ ነገር ይቆማል። ሰይፉ ፋንታውን ጋር ሄደው ውሃ የሚጠጡት አርቲስቶች በሙሉ ሞቱ፣ እየሞቱ ነው ስንል እኔ ወጥቼ ስናገር ጓለሰው ሰው ቀረ። ግን አሁን የሚሞት አርቲስት አለ። የሚሞት አርቲስት እኔም ነው የምጠሉኝ። ሰይፉ ጋር ሄዶ ውሃ በኩባያ እየሰጣቸው በስንተኛ ወር ጠብ የሚሉ የነበሩ አርቲስቶች አሁን አሉ። አሁን አሁን የሚሞት ሰው አይታችሁ ታውቃላችሁ? እሸቱን የዛሬ ስንት ቀን ስናገረው ውር ያላችሁ